ማህበረሰባችን ለትምህርት ልዩ ስፍራ አለው። ልጅ ወልዶ ለቁም ነገር በማብቃት ውስጥ መለኪያው ትምህርት ነው። ብዙውን ጊዜ ከሰላምታ ቀጥሎ ለተማሪዎች የሚቀርብላቸው አንድ ጥያቄ አለ። ትምህርት እንዴት ነው? እኛም ተማሪዎችን እንጠይቃለን። ትምህርት እንዴት ነው? ትምህርት አሪፍ ነው፣ ጥሩ ነው። ስንተኛ ክፍል ነህ? አስራ ሁለተኛ ክፍል ተፈታኝ ነህ። ቅዳሜ ቅዳሜ እንድንማር እየተደረገ ነው። እንደ ቱቶሪያል ራሱን የቻለ ለአስራ ሁለተኛ ክፍል ለኢንትራንስ ተፈታኞች የሚሆን አይነት ጥናት እየተደረገ ድጋፍ እየተደረገልን ይገኛል። እና ደግሞ እሱ ብቻ ሳይሆን ከሰዓትም በሳምንት ሁለት ቀን አካባቢ ከሰዓት ከሰዓት እንድንማር እየተደረገ ነው። ቱቶሪያል እራሱ ነው የቻለ ጥያቄ የምንሰራበት ሰራበት ጊዜ ተመድቦልን። እና ደግሞ አስተማሪዎችም በቂ የሆኑ አስተማሪዎች ተመድበው እኛን ለማስተማር እየተንቀሳቀሱ ይገኛሉ። ይሄ ከኛ ትምህርት ቤት አንጻር ብቻ ሳይሆን እንደ ሀገር ነው እየተንቀሳቀሰን ያለ ነው እና እነዚህ እነዚህ ነገሮች በዚህ አመት መጨመራቸው ለኛ ብቻ ሳይሆን ለቀጣዩም ትውልድ ለሚመጣውም ትውልድ አሪፍ ይሆንለታል ብዬ ገምታለሁ። በተለየ ሁኔታ ጠዋት ጠዋት ቲዩቶሪያሎችን ከሳትም እንዲሁ በቅዳሜም ከተለያዩ ከአራት የመንግስት እንዲሁም አራት የግል ትምህርት ቤቶች ከተውጣጡ ተማሪዎች ቶፕ ትዌኒፋይቭ ተማሪዎች እንዲሁም መምህራንም ከተለያዩ ትምህርት ቤቶች ከስምንቱም ትምህርት ቤቶች ከተውጣጡ በጣም ብቃት ያላቸው መምህራኖች ተመድበውልን። ኢንትራንስ ቤዝድ የሆኑ ጥያቄዎችን እየሰራን እያስተማሩ በጠዋት መርሃ ግብር ደግሞ ሰኞ፣ ሮብ፣ አርብ እንዲሁም በከሳት ደግሞ ማክሰኞና ሐሙስን ጥያቄዎችን እያሰሩ እያስተማሩን እንገኛለን ማለት ነው። ትምህርት ጥራትን ለማስጠበቅ በተኬደበት ርቀት አንድ ነገር ማስተዋል ችለናል። የትምህርት ስርዓቱ ስብራት ገጥሞታል። ታዲያ ይህንን ስብራት ለመጠገን ምን ያህል እየተሰራ ነው? ከሰሞኑ በተደረገው የምክር ቤት ውሎ የሕዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትሩ ያነሱላቸው ጥያቄ ነው። የተማሪዎችን የመውደቅ ምጣኔ ለማሻሻል የሚያስችል ምን አይነት አሰራርና ስልት እንደተቀመጠ ተጨማሪ ማብራሪያ ቢሰጥበት። በተጨማሪም የትምህርት ጥራትን ለማሻሻል የማእምራንን ብቃትና ተነሳሽነት መጨመር ዓይነተኛ መፍትሄ በመሆኑ በተሟላ መንገድ ማእምራንን ለመሰልጠንና የመምህራንን መሰረታዊ ጥያቄዎች ምላሽ ለመስጠት እየተሰሩ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢሰጥበት አመሰግናለሁ የመምህራንን አቅም ማሳደግ የመማሪያ መጽሐፍት አቅርቦት የትምህርት ለትውልድ ንቅናቄ የተማሪዎች ምገባ ሌሎችም መንግስት በዘርፉ ላይ እየታየ ያለውን ክፍተት ለመሙላት በትምህርት ሴክተሩ እየሰራባቸው ያሉ ጉዳዮች ናቸው እየታዩ ያሉ ክፍተቶችንም ይሞላል ተብሎ ይታሰባል ዋናው ስራ ኤርሊ ቻይልድ ላይ ኢንቨስት ማድረግ ነው ታች በስፋት እየሰራን ያለ ነው ለመምህራን ጥራት ስልጠና የተሰጠን ያለው የቨርቹዋል መማማሪያና የፈተና ስርዓቱም ለውጥ እያመጣ ነው ያለው። ዛሬ ሶስት ሚሊየን ገደማ የማስተማሪያ መጽሐፍ ለሃይ ስኩል ተሰራጭቶ በሃይ ስኩል ደረጃ አንድ ለአንድ ደርሷ መጽሐፍ። ይሄ ሁሉ ማሳተም በጣም ብዙ ጣጣ ነበረበት፣ ሀብት ይጠይቃል። ትምህርት ለትውልድ የሚለው ፕሮግራም የኢትዮጵያ ህዝብና ትምህርት ሚኒስቴር ተባብረው አስደናቂ ተአምር ይሰሩ ነው ያሉት። ዩኒቨርሲቲ እዚህ ጋር ካለ ሀይ ስኩል እዚህ ጋር ካለ፣ እዚህ ጋር የምናየው ጫት ቤት፣ ሺሻ ቤት፣ መጠጥ ቤት ነበረ። አሁን ያሉት እሳ ስታዲየም፣ ፓርክ፣ መቀመጫ ወክ ወይ ናቸው። ይህም በደንብ ማስተዋል ያስፈልጋል። ለምን ልጆቻችን ላይ ጥንቃቄ ካላደረግን የምንመኛት ኢትዮጵያ አናያትም። በየሰፈሩ ላይብራሪዎች እንዲከፈቱ እየተደረገ ነው። እኔም ከራሴ ከፐርሰናል ኢንፎርሜሽን የማውቃቸውን ነው እየነገርኩ ያለሁት እና እነሱ እነሱ ነገሮች ማህበረሰቡን ትምህርት ያለውን አቀባበል ከፍ እንዲል ያደርገዋል። በእኛም ላይ ደግሞ ከኛም ከተማሪው ማንጻር ውጤታችን ላይ ጉልህ አስተዋጽኦ እንዲኖረ ያደርገዋል። ተማሪ በላቡ ጥሮ ግሮ ማለት ነው በራሱ ውጤት የተሻለ ደረጃ እንዲደርስ እየተደረገ ነው ያለው። ያው ጥሩ ነው ብዬ ነው የማስበው። በጣም ነው የማመሰግነው እለታችሁ ነው። የተማሪዎች ልብ ላይ የማለፍ የመሻገር ደግሞ ቀጣዩ ትውልድ የተሻለ እንደሚሆን ተስፋ እንዳላቸው ለመታዘብ ችለናል። እናንተም ቤታችሁ ውስጥ ይህንን ጥያቄ ልጆቻችሁን እንድትጠይቁ ማህበረሰቡን፣ ጎረቤቶቻችሁን እንድትጠይቁ እንላለን። ትምህርት እንዴት ነው